ወይኔ ፈጣሪ ወይ ወይኔ፣ አደራህን የነገውን ወሬ የነገውን ቸሪ አሰማ። ሁላችሁም የጀግኖቻችን አድናቂዎች ቸሪ አሰማችሁ። የነገው እውነትን ነው። ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? የእግዚአብሔር ይመስገን፣ እንኳን አደረሳችሁ። ዛሬ እንግዲህ ያው ዘልዬና ሎል ቴዲ እንዲሁም እንግዲህ መስፍኔ ቤት ሄደዋልና መስፍኔ ያው በመያዙ ተይዟል። እግዚአብሔር መስገን ደስ ይላል። ግን ያው በስተ መጨረሻ እንግዲህ ያው ጥይቱ ተተኩሷል። ማለት እንደተተኮሰ ግን አይታወቅም። ፈጣሪው የአደራውን አደራውን ጀግኖቻችን ምንም አይንካቸው እቅፍ ድግፍ አድርጎ እንዳለ ሁሉንም ምንም ሳይነካቸው ነገ ቸር ያሰማል። ነገ ፈጣሪ ሆይ ቸሮሪ ያሰማን። እግዚአብሔርን ነው ምላችሁ። እንዴት ልቤ ሁለት የሆነችው ሁለት እንዴት እንደደነገጥኩኝ፣ ከዛ ከልዑል ቤት ወደ ዘልዬ ቤት እንደዙ ነው። ወይኔ ፈጣሪ ሆይ አላቅም፣ እኔ እንጃ። እኔ ነገ ሰዓቱ ራሱ የሚደርስልኝ አይመስለኝም፣ እነሱን ለማየት ማለት ነው። እግዚአብሔርን ነው ምላችሁ። ብቻ ቸሮሪ ያሰማን፣ ሁላችንም ደስታቸውን ያሰማን። በቃ ይህም ጥይት ወይ ወይ ባርቆ ይሆናል፣ ወይ ደግሞ ለራሱ አርግቶት ይሆናል። ፈጣሪ አምላክ ምን ይሳነዋል? እና ሁላችሁም እንግዲህ አላቅም፣ ያው እንደኔ ያልደነገጠ አለ ብዬ አልልም። ብቻ አላቅም አላቅም፣ የነገውን ቸሩን ያሰማ። ይህን ነው ማለት የምችለው፣ ሌላ ምንም አልልም። ምክንያቱም በጣም ያስፈራል። ቤቱ ጥቅጥቅ ያለ ነው። ሲገቡ ራሱ እያያችሁት ነው። ሁለተኛ ደግሞ እኔ ልሙት እኔ ልሙት እየተባባሉ ነው። ዘልዬና ልኡልዬ ብቻ መድኃኒዓለም ብቻ። አሁንም የነገውን ቸር ያሰማንላችኋለሁ። በተረፈ እስኪ የነገ ሰው ይበለን። ሁላችሁንም እግዚአብሔር እድሜ ጤና ይስጣችሁ። በስደት ያላችሁ ምንም አይንካችሁ። በተረፈ ደህና ሁኑልኝ ሁላችሁም። በጸሎት እንግዲህ ከጀግኖቻችን ጋር እንሁን። ምንም አይንካቸው። ጥበባቸውን ያብዛላቸው። ጀግና እንግዲህ ጀግና ነው። ፈጣሪ እንግዲህ ከነሱ ጋር ይሁን። ላለው ደህና ሁን ልጃው